ክስ ንደረፈ ወጣ አረ ምሮኝ ይወጣ እሱ እኮ እንዳንተ ሰይጣን አንድለመኩ ማለት አልቀጣኝ። ምሮ በቃ ሄሉ ዬ ብሎ ትቶኝ ሄደ። ፈርቶ አይደል እንዳይቀጣ እንዲህ ነው ወዲያ ነው ሲል የነበረው። እሱን አላውቅም፣ አንተና እሱ ተነጋገሩ። ግን እሱም ምሮኛል አልቀጣኝም። ትጨዋታለሽ አሁን ምንድን ነው ውይ!

በሁሉ ነገር አንደኛ፣ በጊፍተር አንደኛ፣ በኮመንት አንደኛ፣ በጨዋታ አንደኛ፣ በሁሉ አንደኛ ነን። ለሞራል ብዬ ነው። እኛ ኢንተርናሽናል ጌመሮች ነን አይደል እንዴ? ኢንተርናሽናል ነን እኮ እኛ አይኛት ይመቀ እንኳን እንደዚህ ጥቃቅን አንዳንድ አንበሳ ጣል እየተደረገል ነው። እና አምስት መቶ ሚሊዮን ብትገባ ራሱ ምንም አይመስለንም። ገባ አንቺ ጊዜ ዜድን ግቢ ታይ ዚድነ ነ ቢታይ በማለት በኢነርጂ በራሳችን በተለመደው ሰዓት ነው ዜድ ጋር የምትጫወተው። እኔ ሰው ማሰጭት አልፈልግም። አንድ አይነት ፊት ህዝቡ እንዲለምድ አልፈልግም። ዜድ ነገ ከበጣ በጊዜ ዜድ ነገ በጊዜ ትቀጠቀጫለች። ድጋሚ አንቺ ጋር ልጫወትም፣ ዛሬ ፕሮግራማችን ጨርሰና ሲበዛ የሚያስጠላል። ቤት አስገባሽ፣ እንዴት ላስገባሽ? ዜድ እየላቀች ነው። ዜድ አስገባት፣ አስገባት እና እኔ ዜድ ለምን አልገባ? ይቻላል እኮ እንደዚህ። እኮ ቲክቶክ አፍተዋል እኮ አታቅም። እንደ አንተ አንተ አታቅም እንደዚህ አንቺ ወራዳ፣ አሁን አትገቢ። ምንድን ነው ሐሳብ? ከኔ ካልጣላ ፈልገና አባቴ አይደለ ሁለታችሁ ነው ጎ አንቺ እና እሱ። እስቲ እቺ ምን ይችላል? ምን ይችላል? ፈራ በሰዓቶች ነገር፣ በየመንገዱ እየሄድኩ ቂጥ ለመግዛት በየሱቁ ያልገባሁበት ቂጥ ለመፈለግ ለመፈለግስ ቦንጅ ቂጥ ለመፈለግ በየሱቁ ያልገባሁበት ቂጥ። እንደነሱ ቂጥ አድርጌ ነው የምትጫወተው ካሁን በኋላ አዎ። አቢባ አቢባ ግን እኮ ስሜ ስሜ ያንን አርቴፍሻን ጌጥ እኮ ስትገቢ ይንጠባጠባል ተሎ እሱ ገባ ቀን አድርቅሽ እንደሚያረጉት አውጥተው እንደሚገቡ ሻወር

አንቺ ወራዳ፣ መቶ እኮ ሳመኝ መኒ ጋር ሰጠኝ፣ አልፈልግም። ያዘው እኮ አሌክስ፣ ስርዓት አርግ አሌክስ። ከእኔ ጋር መጣላት ከፈለግ፣ እኔ እናንተ እንቀጣቀጥ፣ እኔ እናንተ ገብተን በርበሬ በሽሮ።